ዳይመንድ ንገረኝ እንጂ አሹ የሆነ ነገር ሆኗል ነገረኝ ኧረ ተረጋጊ ምንም አልሆነም አንተ አሹ አንተ አሹ ዲፍ ዲፍ ዲፍ ቆይ መሆንህ ነው ወንድሜ መሆንህ ነው አሹ አስጨነቀን እኮ ቆይ ምን ተፈጥሮ ነው እንግዲህ አሹ እያዘዋወረ ሁለቱንም ካቀፈ በኋላ ሆናናው ቆይ፣ የምን ተፈጥሮ ነው? እኔን እየፈለጋችሁ ነው? እኔማ ማ አላስቸግራችሁም ብዬ እዚሁ ጎዳና ላይ እናንተ ባትኖሩ ብሎ ምን ይወጣኝ ነበር? ከዚህ ያላችሁኝ ግን እናንተ ብቻ ናችሁ። በላሹ ከዚህ በኋላ ምንም ነገር እንዳታደርግ። እኔ እኮ ባንተ ብዙ ነገሮችን የቀያየርኩት ባንተ ላይ ነው። እሺ አቃሎ ሩባዬ፣ ቆይ አስጨነኩሽ እንዴ? ግን ለአንቺ ማን ነገረሽ? ቤት ስገባ አንተ የለህም። ሩታ ነች የነገረችኝ። ሩባዬ፣ የሰው ቤት ያው የሰው ነው። አሹ፣ እባክህ ተቀበል። ሁሉም ነገር በጊዜው ይስተካክላል። አይዞክ አይዙክ። አንተ አሹ፣ አሁን ጎዳና ላይ ማደር ምን ይባላል? ለራሴ የራሴ ጉዳይ እኛንም እኮ በጠበትከን ረበሽከን በለሆን አትጨቃጨቁ ተነሷሁን መሽቷል እንሂድ ዴቪድ ቆይ አንቺ ግን እዚህ ዘና ብለሽ ቁጭ ብለሻል አይደል አሻንጎሌትሽን ይዘሽ ተደራለሽ ቁጭ ብለሻል ይቅርታ ዴቭ የኔን ተመሳሳይ አሻንጎሌት ስለያዘች የራሴ መስሎኝ ነው እሺ አይደል ነው ቆይ እኔንም የምሸውጅን እንዲሁም የሚመስልሽ እንዴ? እኔ ማንተን ልሽ እንዴት ሸውዳለሁ እንዴ ማለት ነው። ሆን ብለሽ ነው ያደረግሽው? አይ በፍጹም ሆን ብዬ አላደረግኩትም። አንቺ ፍቅር አደይን በመዋረድና በመሳደብ በማሽቋጠጥ አንቺ ምንድን ነው የምትጠቀሚ? እኔ ምንም አልጠቀምም አንተን ስጫወትብህ የአደይ መጫወቻ ስኩን ማየት አልችልም። አንተ የአደይ ሰይጣንነት አይታይህም? ቆይ አንቺ አይገባሽም እንዴ? እኔ አልፈለግሽም፣ ደጋግሜ እኮ የነገርኩሽ መሰለኝ። በድጋሚ ህይወቴ ውስጥ እንዳገቢ ብዬሽ ነበር። አንቺ ግን ምንም አሰሚ ደብ ከአንተ ህይወት እኮ መውጣት አልቻልኩም። በቃ አደይ ከዚህ ቤት ሄዳለች። እኔ እናንተ ብቻ ነን ያለ ነው አንተ ጋር በደንብ መቀራረብ እፈልጋለሁ ፍቅር፣ ለምን ትጮሃለህ? ዴቭ፣ አሁን ደስተኛ የምንሆንበት ጊዜ ደርሷል። ፈታ በል፣ ዘና በል፣ ና ቁጭ በል፣ ረጋግተህ ለማውራት ሞክር። አንቺ ፍቅር፣ በደንብ ስሚኝ እሺ። በጭራሽነት ታስብ እኔ ከአንቺ ጋር መሆን አልችልም፣ አልሆንም። እሺ፣ አዳምጪ በደንብ ፍቅር። ዴቭ ምን እየሰራ ነው እዚህ ማለቴ ፍቅር ጋር እያወራ ነበር። እማዬ ፈልገሽ ነው? ቤዛም ፈልጌያት ነበር። የሄደችበትን ነግራሻለች? አረ እማዬ አልነገረችኝም። ውስጥ የለችም እንደ የለችም በይተነሽ ቡናውን እያቀራረብሽ እያፈላሽ ጠብቂያት። እሽ እማዬ። አይ ቤዛ፣ አንቺን እያስወጣው መስሏት። አሁን እዛ ብቻዋን መቀመጡ ምን ይሉታል? የጎዳው መስሏት ነው። ሁሉንም ለበጎ ነው ብዬ ለፈጣሪ ትቸዋለሁ። ወይ እሱ ምንም ነገር ማድረግ አልቻለም። እሱ እኔ ጋር አብሮ መኖር ይፈልጋል፣ ግን ሊወጣ ሲል እኔነኛ አይሆንም ብዬ ያስቀረውት። እንደዛ መሆን አለበት። አዋዴ ደግሞ አንችም የጊዜ ጉዳይ ነው እንጂ ሁለታችሁም ደስተኛ ትሆናላችሁ። ቧቡሬ ግን የት ነው? ከአሁን በኋላ የተደባበቀ ነገር አልፈልግም ብሎ ሄደ። ባቡሬ ግን በጣም ጥሩ ልጅ ነው። አዎ በጣም ጥሩ ልጅ ነው። ባቡሬ መሆኑ ነው። ምነው ተደናግጠህ? ምን እያየ ነው? ቆይ ማና ያሯሯጠ? እናቴ ነች እናቴ። እንዲህ እየታገኘሃቸው ለወራት ፈልጌ ነበር ግን እሷ ፈቃደኛ አይደላቸው። እኔ ከርቁ በኋላ ደግሞ ተመችቶሻል። የልብሽ ጓደኛ መታለሻለች አዴ እንዴት ነሽ? ደህና ነኝ ባቡሬ፣ አንተስ እንዴት ነህ? አሁን እኮ ስጠይቃት ነው የመጣኸው። እኔም እኮ ሳልጠይቀቱ ያለ ድረ ዋክ ቤኪ፣ መጠንቀቅ አለብህ። ይገባኛል። በቃ እሺ፣ እሺ። በቃ ለሄድን አውሮ ተጫዋቱ ናንተ። በቃ እንዴ፣ አሁን መታ፣ አሁን ልክር። እንዴ፣ አይ ማዘሯ እኮ እስከምታልፍ ድረስ ነው ዝህ መቆየት የነበረብን። በሩ በቃ ብዙ ስራ አለብኝ። ግን ውዴ በጣም ጥሩ ልጅ ነው። ደጋፊ አግኝተሻል። ደግሞ አዋዴ በጣም ጥሩ ደጋፊ ነው። ብቻዬን ሲሆን ስለ ኤላ ብቻ ነበር የማስበው። ደግሞ ሰዎች ጋር ሲሆን ስለ እሱ ማሰብ አቆምና ስለ እኔ ማሰብ ጀምራለሁ። እናም ደስተኛ ሆናለሁ። ይገባኛል። ልልዬ ግን አንቺ ጎበዝና ጠንካራ ነሽ። ሁሉንም እንደ አዲስ ከመጀመሪያው መጀመር ትችያለሽ። አንቺ ጎበዝና ጠንካራ እኮ ነሽ። አይ እንደዛ እንኳን መሆን የምችል አይመስለኝም። ደካማ ጎኔ ኤላ ነበር። ብዙ ነገሮችን ይዞብኝ ሂዷል። እንደ በፊቱ ሰው መውደድና ማፍቀር አልችልም። ኤላን ረስተሽ የራስሽን ህይወት መጀመርና ማፍቀር አለብሽ። እላንደው አንዴ ላይ መለስ ሂዷል። አዎ አደይ! እሱ ሂዷል። አሁን ራሴን ማረጋጋት አለብኝ። ስለ ምንም ነገር ሳላስብ ራሴ እንደስተኛ ማድረግ ነው ያለብኝ። በቃ ለትንሽ ጊዜ ራሴን መካስ አለብኝ። አዎ አደይ ልክ ነሽ። እኔ ሌላ የምደግፍሽ ነገር ካለ እዝህ ነኝ አደዬ መኖርሽ ብቻ ለእኔ በጣም ትልቅ ነገር ነው። አዴይ ለትንሽ ጊዜ እኔ ጋር ትቀመጫለሽ? የእኔ ውድ ጓደኛ አንቺን ለውጥ የሚያመጣልሽ ከሆነ እቀመጥ እቀመጣለሁ። አዴይ ሁነትሽ ነ ነይስ ትልቀፍሽ የእኔ ደስታ አዴይ ሁልጊዜም ደስተኛ ለማድረግሽ ነው የምፈልገው። ሁሉም ሰው ስለ አንቺ ክፋት ነው የሚያስበው፣ ግን እኔ ላስደስትሽ እፈልጋለሁ። ደቪዬ ሰሞን እኮ የውጭ ሀገር ነገር ላስጨርስ እየተንቀሳቀስኩ ነበር። መቼም ናፍቄሃለሁ። ቆይ አንቺ ልጅ ያለ እኔ ፍቃድ እዚህ ቤት ዘው ብለሽ አትግቢ አላልኩም? ደቪዬ ቆይ ምን ችግር አለው? እኔ ያልናፍቅህ ማለት ነው? እንደውም ከዚህ በኋላ ዘው ብለሽ የምትመጪ ከሆነ ውጪ፣ መቼም አትንጪ። ቆይ ግን ምን አይነት ድፍረት ነው አሁን? ውጭ ልይ አይ እንደውም አልወጣም እንዲህ ሴት አይደለሽ እንዴ እስቲ ትንሽ ረጋ በይ እኔ ውጭ እንደውም እኔ ውጭ እኔ ውጭ እኔ ውጭ እስቲ ቆይ ምን እያደረግክ ነው እስቲ ቆይ አትምታኝ ውጭ ውጭ ብይሻለሁ ደፍ ደፍ ደፍ በሩን ክፈትልኝ እንጂ እኔ እኮ አንተን ብዬን የመጣሁት ቆይ አሹዬ አንተና ቤዛና ፍቅር ላደረጉት ነገር ቆይ አንተና አዴይ ለምንድን ነው የምትቀጡት ግን አረ እንደው እንደው ምን ማበዴ ነው አንዱን ስራ ሳልጨርስ አንዱ ችግር ሲመጣ አንዱ ነገር ሳይጨርስ አንዱ ነገር ይመጣል ወይ በዚህ ምድር ላይ ሁሉም ነገር የሚመጣው ነገር ለበጎ ነው ጌታ አለ አትጨነቅሽ እሺ እሞዬ አልጨነቅም የምን ጫጫታ ነው የሚሰማኝ? ቤዛ ተመለሰች እንዴ? እኔ እንጃ እማዬ። ሀይ ማሚ። እንዴ ልጄ መጣሽ እንዴ? አዎ ማሚዬ፣ ትንሽ ቆየሁ። አደይን ስላላየዋት በጣም ደስ ብሎኛል። አባረርሻት እንዴ? እኔ ግን ምንም ደስ እያለኝ አይደለም። አደይ ማባረር ትክክል አይደለም እማዬ፣ እየተጸጸሽ ብቻ ባልሆነ እንዴ ልጅቱ እኮ አደይ ናት። ስለኛ ምንም ግድ አይሰጣትም። ልጅሽ እኮ እኔ እንጂ እሱ አይደለችም። እንግዲህ ዴቭ ሄደ፣ የምፈልጎ ሄደ፣ ቴና ደግሞ ሄደች ማለት ነው። ቴና ቀጣልጠል እያለች ነው አዴ ደግሞ አንድ ነገር በላት እያለችው ነው እንግዲህ። አሹ ደስተኛ ነው ማለት ነው። ሁሉም ሰው አሹ ጠፋ እያሉ ያስፈላልጉኛል እያለ ደስተኛ ሆኗል። እዚህ ሮማን ጋር ፎቶግራፍ አሹና አርዋን ፎቶግራፍ እየተነሱ እየተሳሳቁ ነበር። እዚህ ሩታን የኔ ሀሳቢ የኔ ሀቀኛ እያለ ግንባሯን ሲስም እችኛይቱ ቀናችሁ ማለት ነው። አሹ ጭራሽ ወይ ሩታዬ ሲል ጭራሽ ስሜም ጠፋብህ አለችው ማለት ነው። ቀናት። ሩማኔ ያው ሩታን እኮ ስጠራት ስለነበር ነው። እሺ፣ አይ ገባኝ፣ አሁ ገባኝ፣ ገና አይ ገብቶኛል። ምንም አስረዳት አይጠበቅብንም። ሩማኔ ሩማኔ፣ ወዴት መድህ ነው ወዴት መድሽ ነው? አረ ሩማኔ፣ ሮታዬ ሳላቃ አስቀየምኳት እንዴ? እኔ እኮ አንተም በወጣህ። ኧረ አላስቀየምካት። የጆብቱዋግን ጤነኛ ናት። አዎ እሷማ ጤነኛ ናት። ግን ሆነህ እንዲሁ አልገባኝም። የማይሆን ነገር ብዬ ካስቀየምኳት እንጂ እሷማ ጤነኛ ናት። በጣም ስለዚህ ቀንታ ነው ማለት ነው እንዴ? ለምን? አንተ ግንባሬን ስለሳምከኝ ቀንታ ነው የሚሆነው? እንደዚያ ነው ነው እንዴ? እንዴ አዎ እሷ እኮ ተወደሃለች። ስለዚህ ቀንታ ነው የሚሆነው። ስለማን ነግርህ ነው እንጂ ልጅቷ እኮ በጣም ነው የምታፈቅርህ። እንዴ ሩታዬ፣ ሮማን ታፈቅረኛለች ማለት ነው? አዎ፣ ለዛ ነው እንደዚህ የምትነጫነጨው። ማኔ ሮማኔ፣ እንደዛ ስትለው አሾ፣ ሮማኔ ብሎ ሩጫውን ቀጠለ ማለት ነው። እዚህ ክሩ ለፍቅሩን እያዴ ያለውን ፍቅር ነገራት ማለት ነው። የክሩ ጓደኛ ግን በስተጀርባ ሆና እያዳመጠኝ ስታለቅስ ነበር። ቤተሰብ እንግዲህ በጣም የሚያሳዝና እንግዲህ ሀዴ ይቅርብ እኔን በማፍቀር በተለይ ቅምጥልን እንዳታጣት እያለች እንዳታጣት በእኔ ምክንያት እያለች እንግዲህ ስትናገር ነበር። አዴ ልጅ ቅምጥል ግን በጣም እያለቀሰ ምበዋ ሁሉ የተዝረበረበ ነበር ማለት ነው። አዴ እንዴት አንቺን መርሳት እችላለሁ ስትለው ሲላት አላቅም እንደምንም ብለህ መርሳት አለብን ስትለው፣ እንግዲህ ይህ ሁሉ እያዳመጠች ነበር ቅምጥል። እኔም በማሰብ የማይሆን ነገር ውስጥ አትግባ እኔ በቃ አሁን ሀርኩኝ ብላ እንግዲህ አዴ ቁሙ። እንግዲህ ቅምጥል ደግሞ ከተደበቀችበት ወታፊን ለፊት ውግድ ትራለችበት ቅምጥል ብሎ እሱም በድንጋጤ ድርቅ አለ ማለት ነው ቤተሰብ ላይክ ሰብስክራይብ እያደረጋችሁ ስለተከታተላችሁ እናመሰግናለን ያለውን ነገር ይዤላችሁ ከች እላለሁ በድጋሚ እስከዚያው ድረስ እስከምንገናኝ ድረስ ባይ ባይ ላይክ ሰብስክራይብ አትርሱ ቤተሰብ